ነጻብራቅ አንድ ኢየሱስ ይህን ምሳሌ የተናገረው ለምንድን ነው? ሁለት በትህትና ውስጥ ምን ትምህርት ተደብቋል? ሶስት ራሳቸውን ዝቅ የሚያደርጉትን ማን ከፍ ከፍ ያደርጋል? አራት ራሳቸውን ከፍ ከፍ የሚያደርጉ ሰዎች ምን ይሆናሉ? በመጀመሪያ ዝቅተኛውን መቀመጫ ለምን ይምረጡ? ስድስት በዛሬው ጊዜ ክርስቲያኖች በስብሰባዎች ላይ ምን ባህሪ ሊኖራቸው ይገባል? ሰባት ይህ ስለ እግዚአብሔር መንግስት ምን ይላል? እንጸልይ። የሰማይ አባት፣ ስለ ቃልህ አመሰግንሃለሁ። ትህትና ወደ ክብር እንደሚመራ አስተማርከን። ከሌሎች በላይ እውቅና ለማግኘት የፈለግኩትን ጊዜ ይቅር በለኝ። በትሑት ልብ የታችኛውን ወንበር እንድይዝ እርዳኝ። ትምክህት በውስጤ ቦታ እንዳያገኝ። ከማገልገል ይልቅ እንዳገለግል አስተምረኝ። የሰውን ውዳሴ ከቶ አላሳደድም። ይልቁንስ የአንተን ውዴታ ብቻ እንድፈልግ ፍቀድልኝ። ጌታ ሆይ፣ በፍጹም ጊዜህ ከፍ አድርገኝ። ትሑታን ከፍ ከፍ እንደሚል በየቀኑ አስታውሰኝ። ሕይወቴ የክርስቶስን ባሕርይ ያንጸባርቅ። በነገር ሁሉ ስምህ ይክበር። አሜን። ሉቃስ ሰባት እስከ 11 ኢየሱስ ተጋባዦቹ የክብር ስፍራ ሲመርጡ ተመልክቶ እንዲህ ሲል ይህን ምሳሌ ለእነርሱ ነገራቸው። አንድ ሰው ሰርግ ቢጠራህ በክብር ስፍራ አትቀመጥ። በክብር ከአንተ የሚበልጥ ሰው ተጠርቶ ከሆነ ሁለታችሁንም የጋበዘው መጥቶ ስፍራውን ለዚህ ሰው ልቀቅለት ይልሃል። አንተም እያፈረህ ወደ ዝቅተኛው ስፍራ ትሄዳለህ። ነገር ግን በተጠራህ ጊዜ ዝቅተኛውን ስፍራ ተቀመጥ። ጋባዥህም ሲመጣ ወዳጄ ሆይ ወደ ላይ ከፍ በል ይልሃል። አንተም በዚያ ጊዜ አብረውህ በማዕድ በተቀመጡ ሰዎች ሁሉ ፊት ትከበራለህ። ምክንያቱም ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላል። ራሱንም ዝቅ ዝቅ የሚያደርግ ሁሉ ከፍ ይላል።